ፈረጅህ እንጂ ምን ነው? ፈራሽ ምራት እንዴት እንደሆነ በደንብ አሳይሻለሁ፣ የመጨረሻሽ ስለሆነ እና ደግሞ አሁን ቆንጩ ጨዋታ እንጫወታለን። ምን መሰለሽ? ጫፍ ላይ ማድለሽ እኔ ወርጎሸለው ከዛንቺ ደግሞ ራስሽንታን ትሞልሽ ያው እንግዲህ ከዳንሽ የጨዋታው አሸናፊ ትሆኛለሽ። መቲ እንግዲህ ማሚቲን ልትወረውራት፣ ከዳንሺ የጨዋታው አሸናፊ ትሆኛለሽ ካልዳንሺ ደግሞ እኔ የጨዋታው አሸናፊ ሆነን ጌሙ ያበቃል በማለት ልትወረውራት ስትል ማሚቲ የተናገረችው ነገር በጣም ከባድ ነበረ። እና ልክ ልትወረውራት ራኬብ ብላ ነው የጮችው ለምን ልጇ እንደሆነች ስለምታውቅና ማሚቲ በዚሁ አጋጣሚ ስለተናገረች ደስ ብሎና ማለት ነው። እና ማሚቲ ራኪብ ብላ ጮሃለች። በዛ ሰዓት እሷን በጣም ነው የደነገጠችው። ምክንያቱም ራኪብን ከእሷ ውጭ ሌላ የሚያውቅ የለም፣ እሷ መቲ ነው ስሟ። ስለዚህ እንዴት ይቺ ሴትዮ ራኪባለች ባለች በማለት ተደናግጣለች ማለት ነው። እዚጋ እንግዲህ የዩ እቅድና አላማ ከሸፈ ማለት ነው። እዩ እንግዲህ አስቦና አቅዶ የነበረው መቲ መቼም ቢሆን የእናቷን ነገር አታውቅም ያላትን ንብረት እና ገንዘብ በሙሉ በእኔ ታዞርልኛለች፣ በእኔ ካዞረች በኋላ ደግሞ ያወቀች ብታውቅ እኔ አይሞቀኝም አይበርደኝም ብሏል። ሌላው እንግዲህ እዩ ያሰበው ሌላው ነገር ምንድን ነው፣ ርብቃንና አቤልንም ለማጣላት እሷ ስትደውል እሱን ያማላታል፣ እሱ ሲደውል እሷን ያማለታል። እንደዚ አድርጎ ሁለቱንም መበተን አስበዋል። ነገር ግን ርብቃ ቀላል ሰው አይደለችም። እንግዲህ ዩኤል በስልክ የሚያወራው ጉዳዮችን ጨርስልኝ፣ እንደዚህ አርግልኝ፣ እንደዚህ አርግልኝ የሚለውን ሰው ርብቃ በጎና አግኝተዋለች ማለት ነው። ለዛም ነው እኔ በርቀት እከታተላለሁ እስከምትፈልገው ድረስ ሂድ በማለት ርብቄ የተናገረችው ማለት ነው። እንግዲህ ርብቄ እየተከታተለች ነው በስልክ ጭምር ትጠይቃለች ማለት ነው። አሁን ምን እያስብ ነው፣ አሁን ምን እያደረገ ነው የሚለውን ነገር ግን የሰዎችን የክፋ ጥግ አይዋለው እስኪ ገና ልጅንም ጭራሽ የገደለውም እሱ ነው ብላ እንግዲህ ሰምታለች፣ ሁሉንም ነገር አውቃለች። ለዛም ነው ወደ ገጠር ስትሄድ ራሱ ሰላም ሲላትና ሲያለቃቀስ የውሸት እንባ እንደሆነ ሲጀመርም እንባ እንደሌለውም አውቃበትን ነቅት አባንናበት ነው። ጸጥ ብለ በሩን ከኋላ የዘጋቸው ማለት ነው። እና እንግዲህ አሁን ላይ ነቅት አለች ማለት ነው ርብቃ። ታዲያ ርብቃ ምንድን ነው ያደረገችው? ለዛ ሰውዬ ምን ሰጥታው ነው ማለት ገንዘብ ምን ያክል ብትሰጠው ነው? ይህን ያክል ዩኤልን ጎል ውስጥ የሚያስገባ ነገር የሚያደርገው በነገራችን ላይ ዩኤል አይሳካለትም ለምን ከተባለ ማሚቴ ፊርማ ያስፈልጋል ማለት ነው። ማሚቴ ለልጅ ሰጥቻታለው፣ አዎ የሚለውን ማሚቴ ደግሞ መቼም ቢሆን አትፈርምም ማለት ነው። ምክንያቱም አልችልም በሚል ልክ ድና ግን እንዳልዳና በማስመሰል ማሚቴ ላለመፈረም ራሷን ቆጥባለች ማለት ነው። ሰላም ሰላም ተወዳጆች እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት እንግዲህ ዛሬ ሽላችሁ የመጣሁት እጅግ ተወዳጁ ርብቃ ድራማ ነው በዚህ ድራማ ላይ ብዙ የምንማርባቸው ብዙ ቁም ነገር አዘሎችን ነገር የምንመለከት ይሆናል። አሁን ላይ በእርግጥ አቤልና ርብቃ ተስፋ በመቁረጥ ላይ ይገኛሉ። ይህ የሆነው በእርግጥ ሁኔታው ነገሩ ዋና እርዷት፣ እንዴት እንደዚህ ሊሆን ይቻለ የሚል ድንጋጤ ነው ያለባት ማለት ነው ርብቃ እንጂ እዩኤል ብዙ ነገሮችን ማድረግ እንደሚፈልግ ከበተለይ የአቤል የሆነ ነገር ሁሉ መቀማት አቤል ምንም ነገር እንዳይኖረው አቤል ከዚህ በፊትም ማሚቲ እና አቤል አንተ ቁም ነገር ሊኖረ አንተ እንዲህ ሊኖረ ያሉትን ሁሉ አጠራቅሞ አሁን ላይ መበቀልን አስቦ በቀል ላይ ይገኛል ማለት ነው እዩኤል። በቀል ከባድ ነገር ነው። ዘመዶቼ በእውነት በጣም ማሚቲ ይሄንን ሁሉ ነገር ያደረገችው ማለትም ሁሉን ነገር ራኪብ ራኪብ ራኪብ ያለችው ለምንድን ነው? ቤቱ የአቤል ቤተሰቦች ሆኖ ሳለ ገንዘቡ ንብረቱ ሁሉ ነገር የአቤል የእናትና የአባቱ ሆኖ ሳለ እሷ ሞግዚት ሆና እንዴት ነው አሁን ላይ ልክ የራሷ ማለት ገንዘቡ ንብረቱ ልክ የራሷ የሆነ ይመስል ሁሉን ነገር ለልጇ ያወረሰችው ለልጇ ነው ያለችው፣ እንዴት ነው የሚለውንም የምናወራ ይሆናል ማለት ነው። እንግዲህ ርብቃ ቀጣዩን ክፍል ይዤላችሁ መጥቻለሁ። ርብቃ ድራማን አብራችሁን እንድትቆዩ በአክብሮት ጋብዛለሁ ማለት ነው ውዶችዬ። እስከ መጨረሻው አብራችሁን ከቆያችሁ በዚህ ክፍል የተፈጠረውን ነገር በሙሉ ምናወራ ይሆናል። እንግዲህ ርብቂ በጣም አዝናለች፣ በጣም ልቧ ተሰብረዋል። እንዴት ሰው እንደዚህ ያደርጋል? እንዴት ሰው በሰው ላይ እንደዚህ ይጨክናል? እንዴ እዩ ምን አስቦ ነው አቤል? እውነት በቃ ወንድሞ አይደለም ማለት ነው። ብቻ ብዙ ነገር ነው ያሰበችው፣ ማለት ነው ርብቄ። በተለይ ሁሉንም ነገር ያ ሰውዬው ሰው አትመን እንደዛ እያለ ዩኤል ጋር በስልክ ያወራው ሰው ለርብቄ ሁሉንም ነገር እየነገራት ነው። እና ያ ሰው ታዲያ ምን ብሎታል? እንደ እኔንም አታምነኝም እንዴ ሲል እዩ ሰው እኮ የሚታመን የለም በምድር ላይ ግን አንተን እንኳን አምናህለው ብሏል አንተን እንኳን የተባለው ሰውዬ ደግሞ የሚያግዘው ርብቂን ነው ማለት ነው ርብቂ ከፍላው ሰለል ብለዋለች ሁለተኛ ነገር ደግሞ በጣም ያበሳጨው ነገር መቲ በጣም ሲኦል ናት የእውነት መቲ ከዩኤል የበለጠች በጣም አረምኔ ጨካኝ ናት እውነት ለመናገር ማለት ነው እንግዲህ መታሰቢ ያደረገችው ነገር ምንድን ነው የርብቃን ልጅ የገደለው ዩኤል ነው ነገር ግን ገና ለገና አልተባበርም፣ መጥፎ ስራ አልሰራም፣ እንደናንተ እርክሰት የሆነ ነገር እንደዚህ ሰው የሚያስከፋ ሰው የሚያስለቅስ ነገር አልሰራም ስላለች ማለት ነው። እሷ እምቢ ስላለች ብቻ ማለት ነው። አዙ እኛ ጋር ተባብረሽ እኛ እንደምንልሽ ካልሰራሽ፣ እኛ እንደምንልሽ ክፋት ካልሰራሽ እንናገራለን ምክንያቱም የርብቃ ልጅ የገደልሽው አንቺ ነሽ ብላታለች መቲ። እዚ ጋር የሚታወቀው ነገር እሷ እንዳልገደለች ግልጽ ነው። እሷ ራሷም እሷ እንዳልገደለች ማወቅ ግን አትችልም። ምክንያቱም ምግቡ ላይ ጨምራበታለች፣ ጨምር የተባለችውን ነገር ማለት ነው፣ መርዙን ነገር ግን በኋላ ላይ ግል መጥቶ እንጀራውን እንዳትበላ ርብቄ እንዳት በላ ካደረጋት በኋላ በኋላ ላይ ግን በውሃ አድርጎ መርዙን ሰጥቷታል። ለምን እኔ ራሴ ነኝ መበቀላት እኔ ራሴ አጠጥቻት ራሴ ሰጥቻት ጠታ ሲወርድ ማየት ነው የሚያስደስተኛል። እንደዚህ አይነት የሰይጣናዊ እሳቤ ማለት ነው፣ ይሄ ሰይጣናዊ እሳቤ ይባላል። እና ዩሄል በጣም ነው የሚያናድደው። ዩሄል እና መቲ በቃ አንድ አይነት ማለት ነው። ባልና ሚስት ከአንድ ወንዝ ይቀዳል ማለት እዚህ ጋር ነው። ታዲያ ርብቃ አሁን ገጠር ሄዳለች። ርብቃ ሄደች በገጠር ላይ አጎቷ እና ወደ ቤት ትሄዱ እንደ ያላት ነው። ወደ ቤት ሲባል እንግዲህ እሱ ያው የሚያውቀው ነገር የለም ምን እንደተፈጠረ አያውቅም። በሕይወታቸው ምን እንደገጠማቸው አያውቅም። ስለዛ ነው ወደ ቤታችሁ እንዲሄዱ የጋበዘው ርብቃ ደግሞ አያኔ ድማ አጎቴ እንቆያለን ብላለች። እንግዲህ በዚህ ሰዓት ታዲያ እንደሚ እንደሚቆዩ ማለት ነው የተናገረችው። ርብቃ አጎቷ አይ አታጨናንቅ፣ እሱ ጎን ላይ ይፈልግ ይችላል፣ አንቺ ስለፈለግሽ ብቻ። እኔማ እዚሁ አብራቸው ብትኖሩ ደስታ የነበረ ብሏቸዋል። እነሱም እንግዲህ አብረው ሊኖሩ ተስማምተዋል ማለት ነው። ነገር ግን እዚህ ጋር ዩኤልና መቲ ያቀዱት እቅድ እየተሳካላቸው ይመስላል። እዩሄልና መታሰቢያ ያቀዱትና ያለሙት አላማ ምንድን ነው? እዩሄል እንግዲህ ምን ብሏንኝ? በቃ ገጠር ላይ እዛ እኮ አፈር ሲበሉ ታየኝ። ለነገሩ እሷ ደግሞ መንበላለች። መቲ አይ እኔማ በቃ እሱ እኮ ሱሪውን ከፍ አድርጎ ሲቆፍር ምናምን ነገር፣ ከዛ እሷ ደግሞ የሆነ ዛፍ ቦታ ላይ ሄዳ ቀሚስ ለብሳ ምናምን እሱ ጋር ምግብ ስትበላ በቃ ገጠር ሲመጫረቁ በቃ እንደዛ ነው፣ እንደዚህ ነው መኖር ያለባቸው። ገጠር ሲበዛባት ነው ለርብቃ፣ ለዛች ገረድ፣ ለዛች ምናምን እያለች እንግዲህ መታሰቢያ ሞልጫታለች ማለት ነው ርብቄን እንግዲህ። እዩ ግን በጣም የሚያሳዝነው ማለት ነው የበቀሉ ጥግ፣ የበቀሉ ጥግ ማለት ነው እዩ ምን ብሏል? ሁላቸውም ገና ገና ገና ለምን ሁለቱን መለየት ሰራለሁኝ ሁለቱን አንድ ሳይሆኑ ሁለቱ አንድ ላይ ሳይሆኑ መሆን ያለባቸው ሁለት ቦታ እኔ የምለው ዩኤል፣ የዚህን ያክል እኮ ርብቄ ላይ ግፍ መስራት አስፈላጊ አይደለም እውነት ለመናገር። ምክንያቱም እዚህ ጋ አሁን ርብቄ ያጠፋቸው ጥፋት የለም። ዩኤል ሊበቀላት የፈለገው የቤቱን ወረቀት ስጭኝ ስላት፣ ፌክ ነው የሰጠችኝ። ስለዚህ ልበቀላት ይገባል ነው ይሄ። በእርግጥ አያስኬድም ዩኤል ዩኤል። አሁን አቤልን እንደ መበቀል ነው እንጂ ይህን ሁላ እያደረገ ያለው፣ ርብቄ ከዚህ የሚያደርስ ምንም ጥፋት የለባትም። ወረቀቱንም ኮፒ የሆነው ማሚቲ ናትኝ፣ ፋውል የሰራችው አቤልን ኮፒ ወረቀት ሰጥታ ፌክ ወረቀት ሰጥታ ግን ልክ ኦሪጂናል እንደሆነ አድርጋ አምጣው፣ ደሞ ድፍረቷ። ማሚቲ ናት መቀጣት ያለባት፣ መቀጣት ካለባት ማለት ነው። ለምን ብዙ አይነት ግፍ ሰርታለች። ያው ደግሞ ያው ታመመች እንጂ ማለት ነው። እንግዲህ ቅጣቷ በህመም ሆነ የሚገርመው ነገር እንጂ፣ እኮ ማሚቲ ናት ጥፋተኛ። ማሚቲ አንደኛ ነገር ለአቤል የአቤል እናትና አባት ማሚቲን ልጃችን ጠብቂ ልጃችን አሳደጊ ብለው ሞግዚት አደረጓት። ሌላ ያደረጉት ነገር የለም ሞግዚት ሆና እሷ ግን ምን አድርጋለች? ገንዘቡን ንብረቱን በሙሉ በራኪብ ስም በልጅዋ ስም በመታሰቢያ ስም አድርጋ ይህ ያልበቃት ሲል ደግሞ ጭራሽ አቤልን ስታሾፍበት ስታላግጥበት ልክ ያልሆነ ወረቀት ኦሪጂናል ያልሆነ የፌክ ወረቀት ሰታ አቤልን አይ በቃ እኮ መቀየር ትችላለህ። ስምን አስቀይር ወረቀቱ ላይ ስራህን ስራ ትለዋለች ማለት ነው። ደግሞ የድፍረቷ ድፍረት። ስለዚህ አሁን ዩኤል መበቀል ካለበት የሚበቀለው ማሚቲን ነው። ማሚቲንም እንዳይበቀል እሱን አይመለከተው። ምክንያቱም የዩኤል እናትና አባትና የአቤል እናትና አባት አንድ አይደሉም። ስለዚህ ዩኤል የሌላ ሰው ልጅ ነው። እዚህ ጋር ደግሞ ያሳድገውታል። ሌላ ምንም ነገር የለውም። ለእሱም ይገባው አይደለም፣ ገንዘቡ ንብረቱ ማለት ነው። ስለዚህ አሁን ላይ ገንዘቡ በሱ እንዲሆን ማሚቲ የሰራችውን ስራ እሱም እንደ እሷው አውሬ ሆኖ ማለት ነው። የማሚቲን ስራ ነው። አሁን ላይ ማሚቲ ጥፋተኛ ናት። የሰው ገንዘብ ነው በስሟ ጭራሹ እንደምወስዳ በራኪ በልጇ ስም ያደረገችው ይሄ በጣም ትልቅ ስህተት ማለት ነው። እንግዲህ ርብቃ ገጠር ተመችተዋታለኝ፣ ግን ደግሞ ከፍተዋታ ልቧ ተሰብረዋል። አጎቷ አጎቴ ልቤ ተሰብረዋልኝ በጣም ተጎድቻለሁ ትላለች። እንግዲህ አጎቷ የሚያውቀው ስለ ልጅዋ መሞት ብቻ ነው። ጭራሽ ቤታችን አተናን እንደዚህ ሁነናል ቢባል አጎቷ ምን ሊል ይችላል ነው። ሌላው እንግዲህ የርብቃ ወንድም ብሩክ ደግሞ ሚስት አላገባም ምክንያቱም ስፖርተኛ ነው። እሱ ብረቱን አግብተዋል እያለ አጎቷ ደግሞ እየተረበ ነበረ። ደስ ይላለኝ እና አዩም በጣም በጣም ባለየ ነው ዩ። አሁን ላይ ግን መታሰቢያ ጋር ዘና ፈታ እያለ ነው። ሌላው እንግዲህ በስልክ የሚያወራው ሰውዬም በቃ እኮ መቲን አንድ ቀን ብታታልላት እና ብታባብላት በስምህ ታዞርልሃለች እያለው ይገኛል ማለት ነው፣ ቤቱን፣ ገንዘቡን፣ ንብረቱን በሙሉ። እሱም እቅዱና አላማው ገንዘቡን በስሙ እንዲዞርለት ነው። እና ቀጣይ ምን ሊሆን ይችላል ነው። ቀጣይ ምን ሊሆን ይችላል ስንል እንግዲህ ቀጣይ ሊሆን የሚችለው የዩኤል ሴራ፣ የዩኤል የሚያደርገው ነገር በሙሉ መጋለጡ አይቀርም። በእርግጥ ግን አሁን ላይሆን ቢችልም ማለት ነው፣ ጊዜ ቢፈልግም መጋለጡ ግን አይቀርም። ምክንያቱም ውሸት ይመነምናል እንትን ውሸት ይበጠሳል እውነት ትመነምናለች እንጂ አትበጠስም ስለዚህ ርብቃ ጋር ያለ ደግሞ እውነት ነው ርብቃ ምንም የሚያጠፋቸው ነገር የላትም በተለይ ደግሞ አዙ ራሱ ምስኪን አዙ በጣም ምስኪን ናት እውነት ለመናገር እና እንግዲህ ርብቃ አሁን ላይ ከፍቷታል አዝናለች ልጇን በማጣቷ በጣም ሌላው እንግዲህ በእዩ ሴራ እና በእዩ ክፋት ግን በጣም እየተደመመች ትገኛለች ሰው በዚህ ልክ እንዴት ይከፋል በወንድሙ ላይ እንዴት ይጨክናል እያለች ነው እናም እንግዲህ ርብቃ ጋ ደግሞ ደውላ አዙ ነግራታለች፣ ያለውን ነገር በደንብ ማለት ነው አስረድታታለች። እና ይህን ይመስል ነበረ። ቀጣዩን በቀጣይ ክፍል ይዤላችሁ የምመጣ ይሆናል። ለዛሬ ይህን ይመስል ነበር ማለት ነው። ቤተሰብ ያልሆናችሁ ሰብስክራብ እያደረጋችሁ ቤተሰብ ሁኑ። ለምታበረታቱኝ፣ ኮሜንት ለምጽፉልኝ ከልብ ከልብ አመሰግናለሁ። ቀጣዩን በቀጣይ ክፍል ይዤ የምመጣ ይሆናል። ሰላማችሁ ይብዛልኝ። ተወዳጆች፣ ላይክ፣ ሼር ማድረግ አትርሱ። ቤተሰብ ሁኑ። ሰብስክራብ እያረጋችሁ። ባይ ባይ ውዶች